ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 13 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የኢትዮጵያ መንግሥት ከጤናና ከትምህርት ቀንሶ የአይኤምኤፍን ብድር መክፈሉ አደገኛ እንደሆነ ጥናት አመልክቷል። የጤና ባለሙያዎች ንቅናቄ የብልጽግናን ወንበር በከፍተኛ ሁኔታ እየነቀነቀ እንደሆነ ተገልጿል። የአማራ ፋኖ ብሔራዊ ኃይል ፋኖች የሚያደርጉት ተጋድሎ እንደቀጠለ ነው። የአገዛዙን ጦር አመራር ጨምሮ በርካቶች ተደምስሰዋል። ውናት የተሰኘው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 የኢትዮጵያ መንግስት ከጤናና ከትምህርት ቀንሶ የአይኤምኤፍን ብድር መክፈሉ አደገኛ እንደሆነ ጥናት አመለከተ። አክሽናይድ የተባለ ግብረ ሰናይ ድርጅት በሰራው ጥናት በአፍሪካ ስድስት ሀገራት በጤናና ትምህርት ዘርፉ በጀት በመቀነሱ ሰራተኞች የከፋ ችግር ውስጥ መውደቃቸውን ይፋ አድርገዋል። ይህ ጥናት በዋናነት ኢትዮጵያን ጨምሮ በስድስት የአፍሪካ ሀገሮች ላይ የተደረገ ሲሆን ስድስት መቶ የጤና ባለሙያዎችንና መምህራንን አሳትፏል። በጥናቱ ከተሳተፉት መሀል ዘጠና ሰባት በመቶ የሚሆኑት የጤና ባለሙያዎች የሚያገኙት ደሞዝ መሰረታዊ የሚባለውን ወጪያቸውን ለመሸፈን እንደማያስችላቸው ተናግረዋል። ዘጠና ሰባት በመቶ የሚሆኑት የጤና ባለሙያዎች በደሞዛቸው የቤት ኪራይ መክፈል፣ የምግብና ሌሎች ወጪዎችን መሸፈን እንዳልቻሉም አንስተዋል። ጥናቱ በኢትዮጵያ የሚገኙ የጤና ተቋማት ተገልጋዮች በሀኪሞች እጥረትና በዋጋ መጨመር ደስተኛ አይደሉም ሲል ያስቀመጠ ሲሆን መንግስት ውጤት አልባ የሆነ የአይኤምኤፍ የበጀት መቀነስና እዳ መክፈል ፖሊሲ ወጥተው ትኩረታቸውን ዜጎቻቸው ላይ ማድረግ አለባቸው ብሏል። ህመምተኞች ወደ ጤና ተቋማ ማት ለመሄድ ረጅም መንገዶችን እንደሚጓዙ፣ የወባ መድኃኒት በአስር እጥፍ ዋጋው መጨመሩ በጥናቱ የተካተተ ነው። ለአብነትም በኢትዮጵያ ሙያ ከላ ቀበሌ የምትኖር ሴትን በመጥቀስ ከአምስት ዓመት በፊት የወባ መድኃኒት በሀምሳ ብር ትገዛ እንደነበርና አሁን ግን ከግል ተቋማት በአምስት መቶ ብር እንደሚገዛ መናገሯን ገልጿል። በሌላ በኩል በጥናቱ ከተሳተፉት 87 በመቶ የሚሆኑት መምህራን የክፍል ውስጥ የማስተማሪያ ቁሳቁሶች እንዳልተሟሉላቸው ሲገልጹ፣ 73 በመቶ ያህሉ የትምህርት ማስተማሪያ ቁሳቁሶች ሰዎችን ከኪሳቸው አውጥተው እንደሚገዙ ተናግረዋል። 84 በመቶ መምህራን ደሞዛቸው ባለፉት አምስት ዓመታት ከ10 እስከ 50 በመቶ በሚሆን መጠን የቀነሰው መሆኑ ተመላክቷል። ለዚህ ሁሉ ቀውስ አክሽንኤድ መንግሥታት በትምህርት እና ጤና ላይ የሚያወጡት ወጪ መቀነሱ ነው ሲል ያስቀመጠ ሲሆን ዓለም አቀፉ የገንዘብ ተቋምም አይምኤፍ መንግስታትን የመከረበት መንገድ መኮነን አለበት ሲል ገልጿል። አይምኤፍ መንግስታት እንደ ትምህርትና ጤና ባሉ ልማቶች ላይ የሚያወጡትን ወጪ በመቀነስ እዳቸውን እንዲከፍሉ ይመክራል ያለው አጥኚው ተቋም በማሳያነት በናይጄሪያ በ2024 ከሀገራዊ ገቢዋ አራት በመቶ ያህሉን ለጤና ስታውል ሀያ በመቶ ያህሉን እዳ ለመክፈል አውላለች ነው ያለው። በተለምዶ አንድ ሀገር የበጀቷን አንድ አምስተኛ ለ ለትምህርት መዋል አለባት ቢባልም በጥናቱ ከተካተቱት ስድስት ሀገራት ውስጥ ኢትዮጵያን ጨምሮ አራቱ የትምህርት በጀታቸው ከዚህ መጠን በታች ነው። የጤና ባለሙያዎች ንቅናቄ የብልጽግናን ወንበር በከፍተኛ ሁኔታ እየነቀነቀ እንደሆነ ተገለጸ። ግንቦት አምስት ሁለት ሺ አስራ ሰባት የጀመረው የጤና ባለሙያዎች ከፊል የስራ ማቆም አድማ ከግንቦት አስር ጀምሮ ወደ ሙሉ የስራ ማቆም አድማ ተሸጋግሯል። የሐኪሞች የዳቦ ጥያቄ አለመመለስ የፈጠረው ከፍተኛ ንቅናቄም በደሀ ነብስ ስልጣኑን ለሚያራዝመው ብልጽግና የፖለቲካ ቁማር ሆኖ ታይቷል። የሐኪሞቹን ጥያቄ ፖለቲካ ጉዳይ ነው በሚልም የራሱን የፖለቲካ ቁማር ለመጫወት እየሞከረ ነው። ሆኖም ይህ አስደናቂ መንበሩን የሚነቀንቅ መስሎ ስለታየው የከፋ ድንጋጤ ውስጥ ገብተዋል። በዚህም በባለስልጣኖቹ በኩል መግባባት ያልታየባቸው የሀሰተኛና የዛቻ መግለጫዎች እየሰጡ ነው። የጤና ሚኒስትሯ መቅደስ ዳባ ከትናንት በስቲያ በኢቲቪ ቀርበው በሰጡት ቃለ መጠይቅ ምንም አይነት መስተጓጎል አልገጠመንም፣ የጤና ተቋማት ስራ እየሰሩ ነው፣ ሀኪሞችም በስራ ላይ ናቸው፣ ያልገቡትንም አነጋግረን እንዲገቡ አድርገናል ሲሉ ተደምጠዋል። በደረጃም ስንመለከታቸው ጀንራል ሆስፒታል አጠቃላይ ሆስፒታል የምንለውና ና ሪፈራል ሆስፒታሎች አሉ። በእነዚህ ሆስፒታሎች በሀገር አቀፍ ደረጃ በሁሉም ቦታ ላይ የጤና ባለሙያዎቻችን የጤናው ስነ ምግባሩን በሚጠብቀው መልክ በተገልጋዮቻችንን በአገልግሎት ቦታቸው ላይ ሆነው ያለምንም የአገልግሎት መቆራረጥ በአብዛኞቹ የጤና ተቋሞቻችን አገልግሎት እየተሰጠ ይገኛል። የመቅደስ ዳባ ምክትል የሆነው የጤና ሚኒስትር ሚኒስትር ደኤታ ደረጀ ዱጉማ ደግሞ ያለቃውን መግለጫ የተጻረረ ሀሳብ አንስተዋል። አድማ ላይ ያሉ ሐኪሞች እንዳሉና በእነሱም ላይ ፍቃድ የመቀማትና የማባረር ስራ እንደሚሰሩ ተናግረዋል። የዳቦ ጥያቄ ያነሱ ሐኪሞችን ከስራ እናባረራለን ፍቃዳቸውንም እንቀማለን ሲልም ነው የተሰማው። በዚህም የጤና ባለሙያዎቹ ንቅናቄ አይደለም መላው የብልጽግና መዋቅር አለቃና ምክትል እንኳን እንዳይግባቡ ያደረገ መሆኑ ተመላክቷል። ያ ስር ያለው በፌዴራል ስር ያሉት ተወስፋሎቻችን ከሰዓት ባደረግነው አሰሳ አብዛኛው ወደ ጤና ተቋም ተመልሷል። ይቅርታን ጠይቆ እንዲህ አናደርግም፣ ትክክል አይደለንም፣ ተሳስተናል፣ ስሜት ውስጥ ገብተን ነው በሚል ውጪ ባለው ስጋት ነው ያደረግ ነው ብሎ አምነው የገቡ አለው። አሁንም ግን ውሱን ያልገቡ አለ። ስለዚህ በቀጣይነት የምንወስደው ሕጋዊና አስተዳደራዊ እርምጃ፣ አንደኛ በአስቸኳይ መምጣት አለባቸው። ካልመጡ ግን ያው የፕሮፌሽናል ላይሰንስ አለ፣ ላይሰንሳቸውን ይዞ መቀጠል እንደሚከብድ በዚሁ መናገር ፈልጋለው። የሙያ ፍቃድ ማለት ነው። ከዚያም ባሻገር ትምህርት ላይ ያሉ አለው። ስለዚህ በሬዚደንትም ሊሆኑ ይችላል፣ የሜዲካል ኢንተርኖችም ሊሆኑ ይችላል። በትምህርት ገበታቸው ለመቀጠልም ከባድ ነው የሚሆነው ማለት ነው ትምህርት ማቋረጥም ሊመጣ ስለሚችል፣ በእርግጠኝነት ጤና ሙያተኞቻችን ይህንን ጥሪ ተቀብሎ እንደሚመጡ እርግጠኛ ነን። ካልመጡ ግን እነዚህ ህጋዊና ሳደራዊ እርምጃዎች ጤና ባለሙያ ሆነው መቀጠል እስከማይችሉ ድረስ መንግስት እንደሚወስድ በዚሁ ማሳሰብና መናገር ፈልጋለ። በሌላ በኩል ደግሞ የአገዛዙ የጤና ባለሙያዎቹን ከስራ ከማባረርና ፍቃድ ከመንጠቅም አልፎ እስርና እንግልት እየፈጸመ ቀጥሏል። ከዚህ የስራ ማቆም አድማ ጋር በተያያዘ ባሳለፍነው ሳምንት ግንቦት 6 2017 ዓ ም የቢቢሲ ፎከስ ኦን አፍሪካ ፕሮግራም ላይ ላይ በመቅረብ ጥያቄዎቻቸውን ያብራራችው ዶክተር ማህሌት ጎሹ መታሰሯ ታውቋል ከእሷ ዶክተር ማህሌት ጎሽ መታሰሯ ታውቋል። ከእሷ በተጨማሪ ከሰማኒያ በላይ የጤና ባለሙያዎች ታስረዋል። የአገዛዙ ባለስልጣናት ግን በማደራቃትን ለልጆቻችን ዳቦ መግዛት አልቻለም፣ የቤት ኪራይ የማይከፍል ደሞዝ ነው ያለን፣ ህይወት እያዳንን ኑሮ ህይወታችንን እየነጠቀን ነው ያሉ ሀኪሞች ላይ መሳለቃቸውን ቀጥለዋል። የአገዛዙ አፍ የሆኑት ለገሰ ቱሉ በሰጡት አስተያየት የብሶት ፖለቲካ አራማጆች ሁሌም የሚያልሙትን ከፍታ ለመጨበጥ እውቅናና ስልጣንን ለማግኘት ወይም የመረሳት በሽታቸውን በማከም ክብር ለመጎናጸፍ በሰዎች ላይ ብሶት እንዲነርና ስሜት እንዲጋባ የሚያደርጉ ናቸው ሲሉ የሀኪሞቹን ጥያቄ የግለሰብ የፖለቲካ ጥያቄ አድርገውተዋል። ለዚህ የለገሰ ቱሉ አስተያየት ምላሽ የሰጠው አቶ ጀዋር መሐመድ ደግሞ እሺ፣ እኛ አራገብ ነው ይባል ቀድሞውኑ የህዝቡን ብሶት ማንፈጠረው? ሲል ጥያቄ አዘል ሀሳብ ሰንዝረዋል። የአማራ ፋኖ ብሔራዊ ኃይል ፋኖች የሚያደርጉት ተጋድሎ እንደቀጠለ ነው። ትናንት ግንቦት ትናንት ግንቦት 12 2017 ዓ ም የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ስምንተኛ በላይ ዘለቀ ክፍለ ጦር ዛንበረሃ ብርጌድ ከሌሊቱ 10 ሰዓት ተኩል ጀምሮ እስከ ምሽት ሁለት ሰዓት ተኩል ድረስ ባደረገው እልህ አስጨራሽ ውጊያ ድል ተጎናጽፈዋል። በዛንበረሃ ብርጌድ ምክትል ምክትል ሻለቃ አዛዡን ጌትነት ታደሰን ጨምሮ ከ42 በላይ የአገዛዙ ኃይል የተገደለ ሲሆን ከ20 በላይ ደግሞ ቁስለኛ ሆነዋል። የተደረገው ዛምበረሃ ብርጌድን አፍናለው በማለት ጉባያ ከተማ ካለው ኃይል በተጨማሪ ከተለያየ አቅጣጫ የተውጣጣ የብልጽግና ኃይል በ12 መኪና ተጭኖ ወደ ፋኖቹ ቀጠና መንቀሳቀሱን ተከትሎ ነው። በዚህም መረጃው ቀድሞ የደረሳቸው የዛምበረሃ ብርጌድ ፋኖች ቀድሞ በመጠጋት ወንበር ገደል በተባለ ቦታና እችት ላይ ይህን ኃይል አይቀጡ ቅጣት የቀጡት ሲሆን በአራት ፓትሮል አስክሬንና ቁስለኛ ሲያመላልሱ ሏል። የፋኖቹን ምት መቋቋም ሲያቅተውም ከሀያ በላይ አስክሬን ጥሎ ወደ መጣበት ሸሽቷል። ን ከመከላከል ወደ ማጥቃት የገቡት የዛምበረሃ ብርጌድ ፋኖቹ እስከ አገዛዙ ካምፕ ተከትለው በመግባት ሁለት የአድማ ብተና አባላትንና አምስት ክላሽንኮቭ የደረት ትጥቅና ካዝናዎችን የማረኩ ሲሆን ለአገዛዙ መረጃ ሆኖ ሲሰራ የነበረ አንድ ባንዳም በቁጥጥር ስር ውሏል። በሌላ በኩል ግንቦት 12 2017 ዓ ም የአፋ ባሃ ስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኘው የሶማ ብርጌድ የፋኖ አባላትን ጨለማን ተገን በማድረግ በናርጅናው ጋ ወረዳ መጣያ ቀበሌ የፋኖ ኃይልን ለማፈን ተንቀሳቀሰውን የብልጽግና ጦር መጥተው መልሰውታል። ንጹሃንን መረሸን የማይሰለቸው ያገዛዙ ኃይል በናርጅና ውጋ ወረዳ መጣያ ቀበሌ ንጹሃንን ረሽኗል። ኗሪዎችን ቤት ዘርፏል። የኗሪዎችን ቤት ዘርፏል። ይበንዲ እንዳለ ያገዛዙ ወታደሮች በወሎ ምዕራብ ቀጠና ከመካነ ሰላም በቅርብ ርቀት ልዩ ስሙ ዶክስ ተብሎ በሚጠራው አካባቢ በመግባት ቤት ለቤት እየዞሩ ህፃን ልጅ ያዘሉ እመጫት እናቶችንና ነፍሰ ጡር ሴቶችን ጨምሮ በመስኖ ስራ ላይ የነበሩ አርሶ አደሮችን እንዲሁም ከትምህርት ቤት ውለው ሲመለሱ የነበሩ ታዳጊዎችን ታፍነው በመውሰድ በውጊያ ወቅት ማርኪያቸው ነው እያለ ነው። ትናንት በስቲያ ግንቦት 11 2017 ዓ ም የመካነ ሰላም ከተማ አስተዳደር ሶስት ከፍተኛ አመራሮች በመሀል ከተማ ውስጥ በጠራራ ፀሐይ በፋኖ ታፍነው መወሰዳቸው አይዘነጋም። በ800 አንደኛ ኮር ስር የ44ኛ ክፍለ ጦር ወታደሮች የታፈኑ አመራሮችን ለማስለቀቅ በከባድ መሳሪያ ታግዘው አሰሳ እያደረጉ ቢሆንም ሳይሳካላቸው ቀርተዋል። በዚህም ንጹሐን አርሶ አደሮችን ከእርሻ ማሳቸው እያፈኑ እንዲሁም ቤት ለቤት ሴት እየዞሩ ህጻናት ያዘሉ እናቶችን ሳይቀር ከነ ህጻን ልጃቸው በማፈን ምርኮኛ ናቸው በሚል ፕሮፓጋንዳ ለመስራት እየሞከሩ ነው። የብልጽግና ወታደሮች ዶክስ ተብለው ከሚጠራው አካባቢ በተጨማሪ ልዩ ስማቸው ሐሙሲት፣ ወርቄ፣ በታ በተባሉ የገጠር መንደሮች ላይም ለምን ከኛ ጋር ሆናችሁ ፋኖን አትዋጉም? በሚል በርካታ አርሶ አደሮችን በአሰቃቂ ሁኔታ መግደላቸውን እና አቅመ ደካሞችን ጨምሮ ታዳጊዎች መደብደባቸውን እንዲሁም በርካቶች ደግሞ አፍነው በርካቶችን ደግሞ አፍነው መውሰዳቸውን ያ የአካባቢው ነዋሪዎች ለመረብ ሚዲያ ተናግረዋል። ውናት የተሰኘው የትግራይ የፖለቲካ ፓርቲ በክልሉ አመፅና ህዝባዊ እንቢተኝነት አካሂዳለው ሲል አሳወቀ። በሁለት ጎራ የተከፈሉት የህወሓት ፖለቲከኞች ከብልጽግና ፓርቲም ሆነ ከሻቢያ ጋር የፈጠሩትን ህብረት እንደማይቀበለው ውናት ፓርቲ ገልጿል። በክልሉ ህወሓት በብቸኝነት የሚቆጣጠረውን የፖለቲካ ስርዓት አደብ ለማስያዝ እስከ አመፅ ድረስ የሚሄድ ህጋዊ የሆነ የህዝባዊ እንቢተኝነት ፖለቲካ ትግል ለማካሄድ መወሰኑን ፓርቲው አስታውቋል። ውናት ይህን ያስታወቀው የፓርቲው ምክር ቤት ባለፈው ቅዳሜ ቅዳሜ ግንቦት 9 2017 ዓ ም ያካሄደውን መደበኛ ጉባኤ በማስመልከት በትናንትናው ዕለት በመቀለ ከተማ በሚገኘው ጽሕፈት ቤቱ በሰጠው መግለጫ ነው። የፓርቲው ሊቀመንበር ዶክተር ደጀን መዝገበ የውናት ምክር ቤት በወቅታዊ ክልላዊና ቀጠናዊ ፖለቲካዊ ጉዳዮች ላይ ተወያይቶ ያሳለፈውን ውሳኔ ለጋዜጠኞች አስረድተዋል። በፓርቲው ምክር ቤት ጉባኤ ላይ በዋነኛነት የተነሳው ጉዳይ በሁለት ጎራ የተከፈሉት የህወሓት አመራሮች ከሌሎች አካላት ጋር እያደረጉት ያለውን ግንኙነት የተመለከተ እንደሆነ ዶክተር ደጀን ተናግረዋል። ሁለት የህወሓት ጎራዎች ከኤርትራው ህግደፍና ከብልጽግናው ፓርቲ ጋር የፈጠሩት ወዳጅነት በትግራይ ላይ ሊያስከትል የሚችለውን አንድምታ ጉባኤው እንደተወያየበትም ገልጸዋል። በእነዚህ ኃይሎች የሚፈጠር ጦርነት የትግራይ ህዝብ ጦርነት ሊሆን አይችልም ሲሉም በጉዳዩ ላይ ፓርቲያቸው ያለውን አቋም አስታውቀዋል። ኢትዮጵያና ኤርትራ የሚያደርጉት ማንኛውም ግንኙነት የትግራይን ህዝብ የሚመለከት አይደለም። ይሄ ማለት ወላፈኑ አያገኘንም ማለት አይደለም። ነገር ግን የትግራይ ህዝብ እሰዋል ተቀባይነት አለው ብሎ የሚታገልለት አላማ አይደለም ማለት ነው ኤርትራ ኢትዮጵያ ላይ ያለው ጥያቄ የሚሆን ኢትዮጵያ ኤርትራ ላይ ያለው ጥያቄ እኛን እንድንሰዋ የሚያደርግ አይደለም ብለዋል ዶክተር ደጀን ኢትዮጵያ ውስጥ ምንም አይነት ውክልና የለንም ያሉት የውናት ሊቀመንበር ለዚህ በአሁኑ ወቅት በተወካዮችም ሆነ በፌዴሬሽን ምክር ቤቶች የትግራይ ተወካዮች አለመኖራቸውን በማሳየነት አንስተዋል የትግራይ ክልል በሀገር መከላከያ ሰራዊትም ሆነ በብዙ የፌዴራል መንግስታዊ ተቋማት ውክልና የለውም ሲሉም አክለዋል ምክንያት የኢትዮጵያ መንግስት ትግራይን አስገድዶ ወደ ራሱ አጀንዳ ጎትቶ ወስዶ ውጊያ ውስጥ ሊያሰማራ አይችልም ሲሉ ዶክተር ደጀን አቋማቸውን አስደምጠዋል። ኤርትራ ደግሞ ሌላ ሀገር ነው። ከኤርትራ ጋር ህብረት የሚሆን ግንኙነት ሊኖረን አይችልም ሲሉም አክለዋል። በመቀሌ የሚገኙ ፍርድ ቤቶች ከአቅም በላይ ባሉት ምክንያት ስራ ማቆማቸውን አሳወቁ። ፍርድ ቤቶቹ ባወጡት ማስታወቂያ ከትናንት ግንቦት 12 2017 ጀምሮ በሁሉም ማለትም በሰባቱም የመቀሌ ከተማ ክፍለ ከተሞችና በማዕከላዊ መቀሌ ችሎት ጭምር ላልተወሰነ ጊዜ ስራ እንደቆመ አስታውቀዋል። ፍርድ ቤቶቹ እዚህ ውሳኔ ላይ የደረሱት የትግራይ ክልል ዳኞች ማህበር ጊዜያዊ አስተዳደሩ አስቸኳይ መፍትሄ ይስጠን ሲል መግለጫ ካወጣ ከቀናት በኋላ ነው። ማህበሩ በመግለጫው ፍርድ ቤቶች ጫና እየተ እየተደረገባቸው መሆኑን ገልጾ የሚመለከታቸው አካላት በቂ ትኩረት ባለመስጠታቸው ፍርድ ቤቶችና ዳኞች እየተቸገሩ መሆናቸውን ማስረዳቱን መዘገባችን ይታወሳል። ማህበሩ በመግለጫው ግንቦት 8 2017 በመቀሌ ማዕከላዊ ፍርድ ቤት በዋለው ችሎት የተፈጠረው ሁኔታ ለዚህ ትልቅ ማሳያ መሆኑን ገልጾ ነበር። በዕለቱ የወይዘሪት ዘውዱ ሀብቱን ግድያ በተመለከተ ጉዳዩ እየታየ ባለበት ወቅት በችሎቱ ላይ ከፍተኛ ብጥብጥ መከሰቱንና ይህን ተከትሎም ዳኞችና አቃቤ ህጎች ለ ደህንነታቸው በመስጋታቸው ችሎቱን አቋርጠው ለመሄድ መገደዳቸውንም ማስረዳቱ ይታወቃል። ይህ በእንዲህ እንዳለ ወይዘሪት ዘውዱ ሀፍቱ በነሐሴ ወር 2015 በመቀሌ ከተማ ውስጥ በግፍ የተገደለች ሲሆን በግድያው የተጠረጠሩት ያሬድ ገብረስላሴና አንገሶም ሀይለማርያም በቁጥጥር ስር መዋላቸው ይታወቃል። እነዚህ ተጠርጣሪዎች ጉዳያቸውን በፍርድ ቤት እየተከታተሉ የሚገኙ ሲሆን ግንቦት 8 2017 የዋለው ችሎት በሁለቱም ላይ የጥፋተኝነት ውሳኔ አስተላልፎባቸዋል። ከዚህ በመነሳት ፍርድ ቤቱ አ አቃቤ ህግ የቅጣት አስተያየት እንዲያቀርብ ጠይቆ አቃቤ ህጉም ተከሳሾቹ አስተማሪና ለሌላው ማስተማሪያ እንዲሆን በሞት ሊቀጡ ይገባል የሚል ሐሳብ ያቀርባል። ይህንን ተከትሎም የተጠርጣሪዎቹ ቤተሰቦች በፍርድ ቤቱ ውስጥ ብጥብጥ በማስነሳታቸውና የችሎቱ ወንበሮች ጭምር በመሰባበራቸው ችሎቱ ሊቋረጥ ችሏል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብና መሰግናለን። ሰላም።